እና የተከበራችሁ ለዩቲዩብ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ እያረጋችሁ አበረታቱኝ። ሁላችሁም ላይክ እና ሼር ሰብስክራይብ ማረጋችሁን አትርሱ። ፅናት ድራማን ክፍል ዘጠና ስምንትን እዤላችሁ ከች ብያለሁ። ሁላችሁም ተከታታይ ማለት ነው። እንግዲህ ትብሮም ሰናይትን እየጠበቀ ነው። ሰናይ ደሞ ሩጣ ተጠመጠመች በሰንዬ እዚህ ምን ትሰራለህ? አለችው። እንዴ፣ ምሳ ሰዓት አይችሽ ሊል ብዬ ነው የመጣሁት። ወይ እኔ ጉዴ! አሁን በምን ልትመለስ ነው? በራይድ እመለሳለሁ። ባክሽ ግን ምሳ ሰዓት በላ አንቺን ካየው በቄ ነውና አታሳፍረኛ፣ አለችው። እውነቴን እኮ ነው የምር ግን በቃ እየናፈቅሽ ነው። ምን አስነክተሺ ነው? ምን አበልተሺ ነው? አንቺን ምግብ አስቶ አንቺን አንቺን የሚያስ ብለኝ ኮሰረት ነው። አይረሱንማ። ተይው። ልቁን ምሳ በላሽልኝ አላት። አለቃዬ ጋበዘኝና በላው። ግን የአለቃዬን ገንዘብ ለመብላት ቅጥፍ ጥፍ ጥፍ አድርጌ ነው የበላሁት አለች። አለቃሽ ግን ትልቅ ሰው ናቸው። አዎ እሱም ብሩጩም ትልቅ ነው አለችው ግን ግን ለምን ግን ጠየቅሽኝ ጠየቅከኝ? አለችው። እሱ ደግሞ ጠጋ ጠጋ ማለት አበዛ ብዬ ነው አለ። ኧረ ቅናት ተጀመረ። ማንን ይነኝ ምቃ ነው? እና ምን እያደረገ ነው? መቼም ገብቼ እጁን አልሰብረውም ወረኛ እባክህ ከእህቴ ጋ የቀረበ ግንኙነት አላቸው። ለዛ ነው ዊ አለቃ እያየ ነው በመስኮት። እንዴ ሰው ፎቅ ላይ ሆኖ ነው የሚያየን አሁን? ለእህቴ ነግራታለሁ፣ እና ምን ይሻላል? እና በቃ አንተ ሄድ፣ ምን ምን ማድረግ እንዳለብኝ ደርስበታለሁ። አይ ክብሮ ለእህቴ ዝርዝር መረጃ ነው የሚነግራት እያለችው ነው። እሺ በቃ ራሽን ጠብቂልኝ፣ ራሽን ጠብቂልኝ አላት። ምንድነው የሚሻለኝ ብላ ሄደች ማለት ነው። እዚህ ጋር ደግሞ ቤቴና ጽናት እንዲሁም ሊና ፈጭ ብለዋን ማለት ነው። ሊና ደግሞ እንግዲህ ጉድ ጉድ እያለች እቃ የምትፈልግ ትመስላለች። እንዴ ምን እየፈለግሽ ነው? አለች ጽናት። ፍ ትላንትና እዚህ ፋውንዴሽን አስቀመጨ ነበር፣ አሁን ደግሞ የለም። ማለት ክፍል ሶስትሽ እንዳይሆን አለቻት። እኔም እንደዛ መስሎ ነበር፣ ግን ክፍል የለም ማለች በቃ በደንብ ተረጋግተሽ ፈልጊው፣ እንግዲህ እኔ ሳጽዳ የለም አለች። ይቺ ውስጥ ሆኖ መሰለኝ ጠይቂያታ አለች። አንቺ ቤቴ አቤት፣ ፋውንዴሽን አይተሻል አለቻት። ምንድነው ደግሞ ሶረን ያላየው አለች። ይህንንም ማታቂም ለነገሩ ነገሩ ስምሽንም ካወቅሽ በቂ ነው። በቃ ያረጋ ብለሽ ፈልጊው፣ ያልሆነ ቡኒ ከለር ጥቁር ክዳን ያለው የሚመስል አለቻት። ይሄ ልክ ጫን ሲሉት የሚከፈተው አለች። አዎ ምን አደረግሽው? አለቻት። ኧረ እኔ ምንም አላደረግኩትም እኔ ደግሞ ለውዝ መስሎኝ ልክ ስቀም ሰው ሲያስጠላ፣ ከዛ ከዛማ በቃ ተበላሽቶን ብዬ ጣልኩት አለች ጣልኩት አለች። ስሚ ይህንን ጠረንቢዛን ስጃናች ላይ ሳልጥልብሽ የት ነው ያደረግሽው አለቻት። ቆሻሻ የሚጣልበል ውስጥ አለች። ቆሻሻ ወጪዎችን ደግሞ ጧት ወጥተው ወስደውታ። አይ ፅናት

የማንን መቀዳነኪ አለቻት፣ ማለት ነው። ሄሎ አለች። እንዴት ነህ አለችው። እኔ ደህናነኝ ነኝ አንተ እንዴት ነህ? ደህና ነኝ። ጤና እንዴት ነው አለች። እሱ ደግሞ ምን ነው ሳሉ አለቀቀህም እንዴ አለችው። ማለት ነው አባቷን ደውላ ፅናትዬ አለች። እሱ ደግሞ እና አሁን አባታየው ብያህል ነበር እንዴ? ለምድ ነው እንደ ቀልድ የምታየው? አለችው። እሺ አባ አሁን ሂድና ታይ አለችው። እሺ በቃ ማሩን ማስቆርጥና በሻይ ጠጣ እያለች ነው አባቷን። እሺ በቃ አባቴ እያለችው ነው። እንደውም ኪራ መጣ አናግራየው አለ። እሺ አለች ማ ሄሎ ጋሼ፣ እንዴት ነዎት እያለ ሰላም ነው፣ ደህና ነኝን፣ የእግዚአብሔር ይመስገን አንተ እንዴት ነህ? አማቼ አማቴ ፂ ኳማቸዋን ብላኝ። እንዴት ነው አሁኑ? ተሻለዎት? ሳል ውስጥ ቀለል አለዎት? እንዴት አይሆነዋን እኛ እናንተ ጋ ነው። አረ እንመጣለን ጋሽ ትንሽ እኮ ስራ በዝቶብን ነው አለ። ፂ ደግሞ እንግዲህ እያዳመጠች ነው። በቃ በቅርቡ አስተካክለን እንመጣለን አለ ኪሩቤ። እሺ ጋሽቸው፣ እንቺ አውሬው አለ እሺ አባ፣ በቃ ደውል ልሃለሁ፣ ማታ እናወራለን። እሺ እሺ፣ ደግሞ ሻዩን አስፈላና በመርጠጣ አደራ አለችው። እሺ ተባብለው፣ ያው ጽናትዬ እያላት ነው እሱ ደግሞ ቅፍ አደረጋት። ጽናትዬ እያላት በጣም ነበር የናፈቅሽኝ። እኔም በጣም ናፍቀሄ ነበር። ደግሞ ዛሬ ቆየክ እና ደውለሽ ናፍቀኛ ናት ነበር የኔ እናት፣ አደለም ያሌላን ስራ የሆነ ነገር ቢፈጠር በሬ ነው የሚመጣልሽ። ሁሌ እንደዚህ ሳቂልኝ አላት። እሺ አሁን እንግባ። ደግሞ ጋሼ መቼ ነው ሊጋ የምትመጡት? መቼ ነው የምንሄደው? አንተ ዝግጁ ስትሆን ነዋ። ይኸው ልሽ ከአንቺ ቤት ጋር የትም ቦታ ለመሄድ የትኛውን ጊዜ ዝግጁ ነኝ እያላት ነው። እሷ ደግሞ ወረኛ እያለች ነው። እሱ ደግሞ እኔ ምሳ አልበላሁም፣ እንብላ አይደል አለችው። እስካሁን ለምን አልበላሽም? እንዲህ እኔ ብቻዬን አስጠላኝ አለች። እሺ እንብላ ደግሞ የውልሽ እኔ ራሴን በእጆቼ የማጎርስሽ እያላት ነው። አሁን ፍቅራቸው ደስ ይላል። ዛሬ ደግሞ ዛሬ ደግሞ ፍቅራቸው ጨምሯን። የጽናትና የኪሩቤል ፍቅራቸው ሲጨምር ደስ ይለኛል። ሲጣሉ ነው የሚከፋኝ። በቃ አንተ ልጅ መጣለው ማለት ይሄ ውሃ ሽታ ሆኖ ቀር ማለት ነው። እያለ ነው ደግሞ አሁን የናሁም እናትና የናሁም ፍቅረኛ እንግዲህ ቁጭ ብለዋል ማለት ነው። ይሄውልሽ መለፍ የማልችለው የስራ ጉዳይ ነበረ፣ ለዛ ነው የማዬ፣ ይቅርታ አድርጊልኝ አላት ናሁም እኔ ስተው ምሩዬም ብዬ ነው እንጂ አንተማ ብትኮን እስካሁን አስደብረሄ ነበር፣ አሉ እረ ነው አለን። አሁን ደግሞ ማለት ነው በአንዴ የተካድኩኝ፣ አለ እንግዲህ ምን ማድረግ ይቻላል? አዎ ምንም ማድረግ አይቻልም። ታውቂያለሽ ግን እማየ የሌልን አፍቀሽ ነበር። ለዛ ነዋ እየተመላለስክ የምታየኝ። እማየ አሁንማ በቃ እኮ ትልቅ ሰው ሆንሽ አይደለ? ትልቅ ማየ ትልቅ ሰው ሆንኩኝ እኮ አሁንማ፣ ተፍ ተፍ ተፍ ማለት አለብኝ አለ። እንደው ምን አለበት ይሄን ታታሪነት የሚያድግ ልጅ አንድ ልጅ ብትወልድ አሉት ወይዘሮ አለሚቱ ለባከውት ልለምኖት ርስ ይለውጡ። በቃ ይሄ ነገር ይላንተ ጭቅጭቅ ነው አይደለ አሉት። እሱ ደግሞ አይደለም አለ። ግን አረተው እኔ ምን ባይን እንድታይ ነው እንጂ ምን አጨቃጨቀኝ። እኔ እንደሆን በደህና ጊዜ ልጅ አይኔም ባይኔ አይቻለሁ፣ አሉ እማሚዬ። የገዛነው ቁም ሳጥን መስታወት አለ፣ ምሩም የራሷ መስታወት አለ፣ ስልኬም ሰልፍ ያለው አይኔም ባይኔ ያየው ማለት አይደል? አለ በጣም ቀልድ አሳቀኝ አሉ። ናሁን ተው እንጂ አለች ምሩ። እንዴ እና ታዲያማ ሁልጊዜ ውለዱ ውለዱ ማለት እኮ ለማጣሚ ይሰለቻን፣ አለ ለነገሩ እኔ አላስችል ብሎ ነው እንጂ ብትወልድ ባትወልድ ምን አስጨነቀኝ አሉ ናሁምዬ እኔ ከዚህ በላይ መጠበቅ መደበቅ አልፈልግም እውነቱን እንንገራት አለ ምሩ አለ እሱ ቀስ ብሎ አይደርስም የኔ ልጅ አረገሽ እንዴ እሳይ እሳይ እልልልል ተመስገን ተመስገን የኔ ጌታ እልልልልል አሉ አረፍ በይ እስኪ አሉ ምንድን ነው አነ የውልሽማዬ እንደሱ አይደለም አለ ታዲያ ምንድን ነው አሉ። እኔ የልብ ህመምተኛ ነኝ አለች። በዚህም ምክንያት ነው መውለድም አልችለው አለች። እናትየዋ ደግሞ እናትየዋ ደግሞ እንግዲህ ምን ብለው ደነገጡ ማለት ነው። ያው እነሱ አያውቁም ነበረ ይሄንን ነገር። በጣም ደንግጠዋል ማለት ነው አሁን በጣም ነው የደነገጡት። የናሁም እናት ከቤት ወጥተው ሄዱ ማለት ነው በድንጋጤ። ናሁም ተከትሏቸው እማ እማ እማ እያሉ ነው እያላት ነው ማለት ነው። እማ ቆይ ግን ቁመን መነጋገር ይቻል ምን ማለት ነው አለ። አንተ ልጅ ዘወር በልኝ ብልኝ ከፊት ምን ማለት ነው፣ እንዴት ነው የማናገር? ይህን ያህል ወር ለምዶ የምደብቀኝ? እሽማ ምን ብዬ ነው ምነግርሽ? አሁን ደነገርከኝ ነው እሽማ። በአያንስ ተደረጋጌ እንደዚህ ስትወኝ ምሮ እንዴት አይነት ደስታ እንዴት አይነት እንዴት እንደሚሰማት አታውቂም እንዴ? ምን ማለት ነው መደበቅ አሉ ምን ማለት ነው ወላጃችሁ እኮ ነን። ይሁድሽማየ እሷ እኮ እውነቱን ንገራቸው ብላኝ ነበረ። እኔ ነኝ ቢያልኳት ዱሮም እውነት ነው ወንድ ልጅ ሲያገባ ከሚስቱ ጋር ተለጥፎ ቤተሰቦችን ይረሳ የሚባለው። አረማየ እንደዛ እኮ አይደለም። ሰወድሽ በቃ ስሞትልሽ በቃ የእኔ ጥፋት ነው። ምንም አት በላይ በቃ በሰላም ወደ ቤት የሊሄድበት። እንደዚህ ምንሽማ በጭራሽ አለቅሽም። ትሰማኛለህ። ለማንኛውም እኔን ተወኝና አባት ሲሰማ ምን እንደምትለው አስብበት። እሺ ቢያንስ ተረጋጊማ አለ ሰላምታ አድርገህ በቃ ልጆች ሁሉ ጥሩ ሁኔታ ሁሉ ጥሩ ሁኔታ ጥሩ ነገር ላይ ደርሰው በአንተ ምክንያት አንገት የልድፋ አሉ። እማ ይሄ ምንድን ነው? አንገት የሚያስደፋው አለ። የፈጣሪ ስራ እኮ ነው አይደለም? በስራ ጠልቀን መግባት እንችላለን። አለ። አንተ ልጅ ጆሮ የለህም እንዴ? አንተ ልጅ ጆሮ የለህም? ከፊት ዞር በልልኝ እኮ ነው የምልህ። ቆይ እማዬ፣ ቆይ ስምሩስ እንዲሁነ ሽመሽን ስታውቂ ዝምምት ዝም እሷስ ኮን እንደዚህ መሆንሽን አይታ ስትሄጂ እያለች ነው።